የፈጠረ አንድ አምላክ አለ። እሱን የሚመስል ማንም የለም። አይወልድም፣ አይዋለድ እርሱ የሁሉም መጠጊያ፣ የሁሉም ማለት ነው። እሱ ቢጤ አምሳያ የለውም። ፀሐይን ይመስላል፣ እንቁላልን ይመስላል፣ ባጃጅን የሚመስላል የሚባል አምላክ የለም። ሩህሩህ ነው። አዛኝ ነው። በጣም ለፍጥረቶቹ አዛኝ ነው ግን ሩሩና ሀዛኝ ስለሆነ የኛ ይሄ ሰዎች የለመዱት ሜንታሊቲ አለ። ይሄ የጣዖት ሜንታሊቲ ማለት ነው። እኔ አምላኪን ካላየሁት ካነኮት ካልዳሰስኩት ምኑን አምላክ ሆነ? ሊቀርበኝ ይገባል እንጂ ምናምን ነገር የሚሉት ነገር አለ። አላህ የእናንተ ይጎ ለመምላት ወርዶ ከእናንተ ጋር ብዬ አይጫወት ወርዶ ከእናንተ ጋር የቆሎ ጓደኛ አይሆን ወይ ወርዶ ከእናንተ ጋር ቲክቶክ ላይ አይወያይ። እኛ እንደዚህ አይነት አምላክ የለም። በፈጣሪነቱ ላይ ፍጡርነት የለበት በፍጹም ማለት ገባችኋል። በአድራጊነቱ ላይ ተደራጊነት የለበትም። የኛ አምላክ ጥራት የሚገባው ጥራት የተገባው አምላክ ነው። ማንም የማይመስለው እንደዚህ አይነት አምላክ ነው የምናመልከው። ይህንን አምላክ አምልኩ የሚለውን ጥሪ በምንም ልትሸፍኑት አትችሉም። ይሄ ነው ከባዱ ሐቅ ማለት ነው። ይሄ ከባዱ ሐቅ ነው። መቼም ግራ የሚገባ አምላክ የለም። አንድ ሰው ፍሪጅ ገዝቶ ውስጡ ማኑዋል ካለው ፍሪጁን እንዴት እንደሚጠቀመው እንጂ ፍሪጁን ለመጠቀም እንዴት ግራ እንደሚገቡ አይደለም ማኑዋሉ። ይሄ ነው ልዩነታችን። ክርስቲያኒቲ መጽሐፍ ቅዱስን ስታነቡ ክርስቲያን እንዴት መሆን እንዳለባችሁ ሳይሆን የሚነግራችሁ ክርስትና ውስጥ እንዴት ግራ መጋባት እንዳለባችሁን የሚነግራችሁ። አንድ ሰው ከዚህ በፊትም ተናገር ያለው ባይብልን ሳያነብ የተወሰኑ ነገሮችን ሰምቶ ነጠላውን በደም እየለበሰ ጧፉን እያበራ ቅዳሴ እያስቀደሰ ጾሙን እየጾመ እጣኑን እያጫጫሰ ቀበርቾ ምናን አድርጎ ጥሩ ክርስቲያን መሆን ይችላል። ወደ ባይብል ግን ከገባችሁ አይሆንም፣ አይቀጥልም። ተጠልዛችሁ ነው የምትወጡት ከክርስትና። እኛም ተጠልዘን የወጣ ነው። ሰው ስለ ክርስትና ባወቀ ቁጥር ከክርስትና ነው እየወጣ የሚሄደው። ወደ እስልምና ስትመጡ ግን እስልምና ላይ አንድ ሰው ጥሩ ሙስሊም መሆን ከፈለገ ማወቅ ነው ያለበት። ካላወቀማ ስለ እስልምና ካልተረዳማ አስሬ ይከፍራል አስሬ ይሰልማል። ያ ነው። ስለ እስልምና ጥፍጥናውን ያላወቀ እስልምና ምን አይነት በረከት ይዞ እንደመጣ ያላወቀ ሰው አስር ጊዜ ይከፍራል። ክርስቲያንም ይሆናል ኤቲስትም ይሆናል። ይሄ ነው የሚሆነው። ይሄ ነው ልዩነታችን። ሰማይን ምድርን